ስለ ሽንት የሚያወራ ነው እና ብዙዎቻችሁ በእርግጥ ስለ ሽንት የሰራሁት ሁለት ቪዲዮዎች አሉኝ። ነገር ግን ብዙ ጥያቄዎች ይመጡልኛ ስለ ሽንት ማለት ነው፣ ህጻሌ ሲሸናብኛየሁ፣ ሌላ ሰው ሲሸናብኛየሁ፣ የሞተ ሰው ሲሸናየሁ የሚል ማለት ነው እና እንዲሁም ደግሞ ከሸናም በኋላ መጸዳዳትስ ምን ሊሆን እንደሚችል አብረን እናያለን ማለት ነው። እስከ ፍጻሜው አብራችሁ ይቆዩ። በህልም ውስጥ ሽንትን ማየት በህልም አላሚዎች መካከል ትልቅ ፍርሃትንና ጭንቀትን የሚያሳድጉ ተደርገው ይታያሉ። ነገር ግን በአንዳንድ ወይም በብዙዎች ህልም ውስጥ ደግሞ ሽንት ማየት ከሚጠብቁት በተቃራኒው ሽንት ለህልም አላሚው ትልቅ ጥቅምን የሚያመጣ አዎንታዊ ትርጉም አለው። ስለዚህ የቱ ጋ ነው አዎንታዊ ትርጉም ያለው የቱ ነው አሉታዊ ትርጉም ያለው የሚለውን በዝርዝር አብረን የምናይ ይሆናል ማለት ነው። በህልም ሽንት ማየት ብዙ አዎንታዊ ቁጥር ያላቸው ትርጉሞችን የሚሸከም ለብዙዎች ተስፋ ከሚሰጡ ህልሞች መካከል አንዱ ነው። በህልም ውስጥ ሽንት ማለት ማየት ለማንኛውም ሰው ማለት ነው ሁሉን ቻይ የሆነው አምላክ እፎይታ እንዳቀረበለት እና በረከቶች ወደ ህይወቱ እንደሚመጡ ብሎም ህልማን አላሚውን የሚረብሽ ወይም እንዲረበሽ ያደረገው መጥፎ ነገር ሁሉ ይወገዳል ማለት ነው። አንድ ህልማላሚ በህልሙ ወተትየሸና እንደሆነ ከተመለከተ ለህልማላሚው የሚመጣውን የተትረፈረፈ መልካም ነገር የሚያመለክት ሲሆን በተጨማሪ ከፍተኛ መጠን ያለው ገንዘብን ያገኛል። ነገር ግን አንድ ህልማላሚ በህልሙ በቤቱ ውስጥ የተለያዩ ክፍሎች ውስጥ ሽንት እንዳለ ከተመለከተ ህልማላሚው ያለማቋረጥ እንደሚጨነቅና ከዚህ ሁኔታ ውስጥ በቀላሉ መውጣት እንደማይችልም ያመለክታል። አላሁ አለም። አንድ ህልማላሚ በህልሙ መጥፎ ሽታ ወይም መጥፎ ጠረን ያለውን ሽንት ማለሙ ህልማላሚው በህይወቱ ውስጥ የተሸከመውን ከባድ ኃላፊነትና ሸክም እና ብዛት ያመለክታል። እናም ህልማላሚው ከነዚህ ኃላፊነቶች በቀላሉ እስከሚወጣ ድረስ ታግሶ ዱዓ ማድረግና ወደ ፈጣሪው መቅረብ አለበት ማለት ነው። አንድ ህልማላሚ በህልሙ የውስጥ ሱሪው ላይ ሽንት እንዳለ ከተመለከተ ወይም ውስጥ ሱሪው ላይ እንደሸና ከተመለከተ በህይወት ውስጥ የሚያጋጥሙትን አስቸጋሪ ሁኔታዎች አመለክታል። በሚያሳዝን ሁኔታ እነዚህን ችግሮች ህልማላሚው መቋቋም አይችልም። አላሁ አለም አንድ ህልማላሚ በህልሙ የሽንት ቀለም ወይም ከለር እንደተቀየረ ከተመለከተ ማለትም በእውነታው ዓለም እንደዛ አይነት ሽንት እንደሌለ ወይም ደግሞ ከእውነታው ዓለም ሽንት የተለየ ከለር ያለው ሽንት እንዳየ ከተመለከተ ህልማላሚው ብዙ እዳዎች በሚያስከትል ችግር ውስጥ እንደሚወድቅ የሚያመለክት ሲሆን ይህንንም የሚያውቀው አንድ አላህ ብቻ ነው፣ እና ይህንን ችግር እስከሚወገድ ድረስ ወደ ፈጣሪው ቅርብ በመሆን ዱዓ ማድረግ እና ነገሮቹ እንዲቀሉለት ፈጣሪውን መለመን አለበት ማለት ነው። አላሁ አለም። በህልም ሽንት ማለም በታላቁ ሙፈሲር ኢማም እቢን ሲድን አመለካከት ህልም አላሚው ህይወት ውስጥ እየመጣ ያለውን መልካም ነገር ያመለክታል ብለዋል። ህልም አላሚው ሽንት ያየው ህልም አላሚ ማለት ነው። አስቸጋሪ ነገር ውስጥ ከገባ ወይም ጭንቀት ውስጥ ከነበረ ሽንት ካየ በኋላ እነዚህ ችግሮች ወይም ጭንቀቶች በቅርቡ ይወገዳሉ ብለዋል። ህልማላሚው እነዚህን ችግሮች ለማስወገድም ትንሽ ክሳራዎችን እንደሚፈጠሩ ወይም እንደሚኖሩ ጨምሮ ይናገራል ኢማም እብን ሲሪን እንዳለው ሽንት በተለየ ቦታዎች ላይ የሚታይ ከሆነ ህልሙ ህልማላሚውን የሚጫኑትን ነገሮች ያንጸባርቃል እናም ከእነሱ ማምለጥ አይችልም ብሏል ታላቁ ሙፈሲር ኢማም እቢን ሲሪን እንዳለው ህልማላሚው ሲሸና ከተመለከተ ህልም አላሚው በህይወቱ ውስጥ የሚመጡትን መልካም ነገሮች በተጨማሪ በህይወቱ ውስጥ ካሉት ጭንቀትና ቀውሶች ሁሉ ያመልጣል ብሏል። እናም እንደገና የስነ ልቦና መረጋጋትን ያገኛል። ኢማም ኢብን ሲሪን እንደተናገደው እንደተናገረው ህልም አላሚ ማንኛውም ሰው ሽንትን በትክክለኛ ቦታ እንደነበረ ከተመለከተ ማለትም መሽናት በሚፈቀድበት ቦታ ላይ ከነበረ የማንንም እርዳታ ሳይጠይቅ የህይወቱን ችግሮች ወይም ጉዳዮች መምራት እንደሚችል ወይም የመምራት አቅም እንዳለው ያመለክታል ብሏል። እናም በህይወቱ ትልቅ መተዳደሪያዎችን ያገኛል። አንድ ህልማላሚ በህልሙ ቆሞ ሽንቱን ሲሸና ከተመለከተ ህልማላሚው ገንዘቡን በከንቱ እንደሚያጠፋው ያሳያል። ስለዚህ ህልማላሚው ይህንን ህልም ካየ በኋላ ቀኑ እያለፈ ሲሄድ በእዳ ውስጥ ሰምጦ ራሱን ከማገኘቱ በፊት መጠንቀቅ አለበት ማለት ነው። በህልም መሽናት ላላገባች ሴት ብዙ አዎንታዊ ትርጉሞችን ይይዛል። ከነዚህም ውስጥ ጥቂቶቹን እኒህ፣ ህልም አላሚዋ ያላገባችዋ ያላገባቸው ሴትና መግባት የምትፈልግ ከሆነ በህልም ስትሸና ከተመለከተች የሰርጓ ቀን መቃረቡን ያመለክታል። ትዳሯም የሚፈጸመው ብዙ መልካም ባህሪ ያለው ወጣት ጋር ነው። በህይወቷ ውስጥ የጎደላትን ደስታም ከእሱ ጋር ታገኛለች። ሌላው ደግሞ አንድ ህልም አላሚ ያላገባች ሴት በህልም ስትሸና ከተመለከተች በህይወቷ ውስጥ ብዙ አስፈላጊ ነገሮች እንደሚከሰቱ ያመለክታል። ሁል ጊዜ ለመድረስ የምትፈልገው ምኞቷ ላይ ትደርሳለች። ህልማ ላሚዋ ያላገባቸው ሴት በህልማ ሽንት ስትሸና ከተመለከተች በአብዛኛው የተረጋጋች እንዲሆነች ያመለክታል። ያላገባቸው ሴት ብዙ ሽንት ስትሸና ከተመለከተች በህይወቷ ውስጥ ከደረሰባት ጭንቀት ሁሉ ማምለጥ እንደምትችል ጥሩ ማሳያ ነው ነው ያላገባቸው ሴት በህልማ ከወር አበባዋ ጋር የተቀላቀለ ሽንትን ከተመለከተች ከሚወዳትና ከሚፈራት ሰው ጋር የጋብቻ ውሏን ያመለክታል። ያላገባቸው ሴት በህልማ የወር አበባዋ ከሽንቷ ጋር ተቀላቅሎ ከተመለከተች ወይም የወር አበባ እያለች ሽንቷን እየሸናች ተቀላቅሎ ካየች ማለት ነው፣ ሁሉንም ልዩነቶች በተለይም በእሷና በቤተሰቧ መካከል ያለውን በአጠቃላይ የስነ ልቦና ሁኔታዋ መረጋጋቱን ያመለክታል። በህልም ሽንት ለባለትዳር ሴት በህልሟ ሽንትን ያየች ባለትዳር ሴት ወይም ሲሸና ያየች ባለትዳር ሴት ማለት ነው በህይወቷ ውስጥ ደስተኛ የሆነ የትዳር ህይወት እየመራች መሆኑን ያሳያል። ሽንትን ያየች ባለትዳር ሴት ከባለቤቷ ጋር ተገቢ የሆነ ፍቅርን እንዲሁም መጽናናትን፣ ደህንነትን ለመስጠት ጠንክራ እንደምትሰራ ያመለክታል። ነገር ግን ባለትዳሯ ሴት ሽንት ቤቱን ሞልቶት እንደተመለከተ ወይም በቤት ውስጥ ብዙ ሽንት ከተመለከተች እና እሱን እንድታጸዳ ከፈለገች ብዙ ኃላፊነቶችን ያመለክታል። ባለትዳሯ ሴት ሽንትን ከተመለከተች ሁሉን ቻይ የሆነው አምላክ በእሷ ፊት በባሏ የጥሩነት እና የምግብ በሮች እንደሚከፈቱለት ያሳያል እና የገንዘብ እና የማህበራዊ ደረጃው ከፍ ይላል። ባለትዳሯ ሴት ሽንት ቤት ውስጥ ስትሸና ከተመለከተች ከትንሽ ጊዜ በፊት ስትሰቃይ ከነበረው ሐዘንና ጭንቀት ሁሉ እንደምትድን ያመለክታል ሁሉን ቻይ በሆነው አምላክ ፈቃድ ታሸንፋለች። ሽንት ቤት ስትሸና ያየችው ባለትዳር ሴት በእሷና በባሏ መካከል ያለመግባባት ካለ ወደ ነበረበት ሰላም ይመለሳል። ባለትዳሯ ሴት ብዙ ሽንትን ስትሸና ከተመለከተች ከልጆቿ ጥሩነት በተጨማሪ በረከቱ ወደ እሷና ወደ ቤተሰቧ እንደሚመጣ የሚያሳይ ምልክት ነው። ባለዘራ ሴት በህልማ ውስጥ ያለው ሽንት በህይወቷ ውስጥ ስላለው ታላላቅ በረከት እና ለጋስ መስጠት የማያቋርጠው ሁሉን ቻ የሆነው አምላክ ማመስገን አስፈላጊ መሆኑን ያመለክታል። እልማ ላሚዋ በህልማ ብዙ ሽንት እየሸናች መቆጣጠር ወይም ማቆም አለ በቻላል ስታልም በህይወቷ ውስጥ ብዙ ችግር ውስጥ እያለፈች መሆኑን ያመለክታል። አንድ ነፍሰ ጡር ሴት በህልማ ሽንትን ስትመለከት ለህፃኑና ለእሷ ጥሩ ጤንነትን ያመለክታል። እናም ልጅ ለመውለድ በምታስብበት ጊዜ የሚሰማትን ጭንቀት ታስወግዳለች። ነፍሰ ጥሯ ሴት ሽንት ቤት ውስጥ እየሸናች እንደነበረ ከተመለከተች የመውለጃ ጊዜዋ እንደተቃረበና በደንብ መዘጋጀት አስፈላጊነቱን ያሳያል። ሁሉን ቻይ በሆነው አምላክ ላይም ከልክ ያለፈ ጭንቀትና ከልክ ያለፈ ጭንቀት አያስፈልግም። አላሁ አለም። በህልም መሽናት ለተፈታች ሴት አግብታ የፈታች ሴት በህልሟ ሽንት ስትሸና ከተመለከተች ሁሉን ቻይ የሆነው አምላክ እፎይታ እንደቀረበ ያሳያል። አግብታ የፈታችዋ ሴት በህልሟ ሽንቷ ከወር አበባ ደም ጋር ተቀላቅሎ ከተመለከተች በህይወቷ ውስጥ ደስ የማይሉ ነገሮች እንደሚከሰቱና የህይወቷ ሂደት ሙሉ በሙሉ እንደሚቀየር ያመለክታል። ህልም አላሚዋ አግብታ የፈታቸው ሴት በህልሟ ከፍተኛ መጠን ያለው ሽንት ስትሸና ከተመለከተች በውርስም ሆነ በስራ ከፍተኛ መጠን ያለው ገንዘብን ታገኛለች። አግብታ የፈታቸው ሴት በህልም ልብሷ ላይ ስትሸና ከተመለከተች በጋብቻ ውድቅ ምክንያት የስነ ልቦና ቀውስ ውስጥ እንደምትገኝ ያሳያል። በህልም ሽንት ለአንድ ወንድ። አንድ ወንድ በህልሙ በህዝብ ፊት ለፊት በራሱ ላይ ሲሸና ከተመለከተ ችግር ውስጥ እንደሚገኝና ችግሩን ለማስወገድ ከባድ እንደሆነ ያሳያል። ይሄ ወንድ ባለትዳር ከነበረና ይህም ችግር ደግሞ ከሚስቱ አንድ ነገር እየደበቀ ነው። ይሄ ችግር ከተገለጠ ሚስቱ የፍች ጥያቄ እንደምታቀርብለት ግልጽ ማሳያ ነው። አንድ ህልመኛ ወንድ በህልሙ ከጉድጓድ በላይ ሲሸና ከተመለከተ ለትንሽ ጊዜ ሲያሰቃዩት የነበሩ ችግሮች ሁሉ እንደሚወገዱ እና በተጨማሪም ከፍተኛ መጠን ያለው ገንዘብ በማገኘት መረጋጋቱን ያመለክታል። ነገር ግን ህልማላሚው ሽንትን ያየው ህልማላሚ ያላገባ ከሆነ የቅርብ ጋብቻውን ያሳያል። በንግድ ስራ ላይ የተሰማራ ሰው በራሱ ላይ ሽንት ሲሸና ከተመለከተ በቀላሉ ሊካካስ የማይችል ትልቅ የገንዘብ ክሳራን ያሳያል። አንድ ባለትዳር ወንድ በህልሙ ከደም ጋር የተቀላቀለ ሽንትን ሲሸና ከተመለከተ ወይም ካየ ማለት ነው የማይታለፍ ችግር ውስጥ መውደቁን ያመለክታል። ባለትዳር ወንድ ከደም ጋር የተቀላቀለ ሽንትን ከተመለከተ ሚስቱ በእሱ ላይ የፈጸመችውን ክህደት ስለሚያመለክት ጉዳዩ ወደ ፍቻ አመራ ማለት ነው። ቀይ ሽንትን በህልሙ ውስጥ መመልከት ለገንዘብ ክሳራ መጋለጥን ወይም የጤና ችግርን ያመለክታል። ይህም ደግሞ ህልም አላሚው ለረጅም ጊዜ በአልጋ ላይ እንዲቆይ ያደርገዋል። በህልም ሽንትን ማጽዳት በህልም ሽንትን ማጽዳት ህልማላሚው በአሁኑ ጊዜ የሚያስጨንቀውን ነገር ሁሉ ያስወግዳል፣ እናም ህይወቱ ከመቼውም ጊዜ በላይ የተረጋጋ ይሆናል። በቅርብ ጊዜ ውስጥ ለታመመ ሰው ወይም ለታካሚ ሰው ሽንትን ሲያጸዳ ከተመለከተ ወደ ነበረበት ጤና ይመለሳል፣ እናም ካለበት በሽታ ያገግማል። በህልም ውስጥ ሽንትን ሲያጸዳ ያለም ህልመኛ ማንኛውም ሰው ሲያደርግ የነበራቸውን የተሳሳቱ ድርጊቶች በሙሉ ለማስወገድ አስቸኳይ ፍላጎት እንዳለው ያመለክታል። በህልም ሽንትን ማጽዳት ካለመታዘዝና ከኃጢአት ወደ ተውበት መመለስን ያመለክታል። በህልም ቡናማ ሽንት ለድሆች የብልጽግና ምልክት ነው። ለተሳፈረ ሰው ደግሞ ቡናማ ሽንትን መመልከት ወደ ትውልድ ሀገሩ ይመለሳል። በህልም በአልጋ ላይ ሽንት በአልጋ ላይ ሽንት ያለ ህልመኛ ያላገባ ሰው ወይም ሲንግል የሆነ ማለት ነው፣ ደስተኛ ህይወት ለመኖር በቅርብ ጋብቻን ያመለክታል። በህልም ውስጥ አልጋ ላይ ያለን ሽንት መመልከት ለማንኛውም ሰው በቅርብ የሚያገኘውን ታላቅ መተዳደሪያ ያመለክታል። አጠቃላይ ሰው ማለት ነው። ህልም አላሚው ብዙ ገንዘብን ያገኛል፣ ለረጅም ጊዜ የገንዘብ ሁኔታውም የተረጋጋ ይሆናል። ባለትዳር ሴት በአልጋ ላይ ሽንትን ከተመለከተች ልጆቿን በተገቢ መንገድ ለማሳደግ ያላትን ፍላጎት ያመለክታል። በህልም ከሽንት ጋር ትሎች መውጣት ከሽንት ጋር ትሎች እንደሚወጡ ያለ መህልመኛ የጥሩ ዘር ምልክት ነው። ከላይ ከተጠቀሱት ማብራሪያዎች መካከል ጠላቶችን ማስወገድ እና በእነሱ ላይ ድል ማድረግን ያመለክታል። አላሁ አለም ከሽንት ጋር ትሎች ሲወጡ መመልከት ለታካሚ የሆነ ሰው ማገገምን ያመለክታል። በህልም ሽንት መጸዳዳትን በተመለከተ ብዙ አዎንታዊ ትርጉሞችን ይይዛል አንድ ህልመኛ በህልሙ ሽንትን እንዳለፈ ከተመለከተ ከህይወቱ ችግሮች ሁሉ እንደሚያመልጥ ያመለክታል። ህይወቱም ከመቼውም ጊዜ ጋር ሲነጻጸር የተረጋጋ ይሆናናል። በህልም ውስጥ የመሽናት ፍላጎትን ማስወገድ ጥቅማ ጥቅሞችን ለማገኘት ማስረጃ ነው። እናም አንድ ህልም አላሚ ወደ አንድ ፕሮጀክት ለመግባት ካሰበ ህልሙ ትልቅ የገንዘብ ትርፍ እንደሚያገኝ ያስታውቀዋል። በህልም በልብስ ላይ ሽንት አንድ ህልም አላሚው በህልም በልብሱ ላይ ሽንት ሲሸና ከተመለከተ በአጭር ጊዜ ውስጥ ሊቋቋመው የማይችለው ትልቅ የገንዘብ ክሳራን ያሳያል። አላሁ አለም። በህልሙ ውስጥ በልብስ ላይ ያለው ሽንት ጥሩ ያልሆኑ ትርጉሞችን ይይዛል። ምክንያቱም ህልም አላሚው ብዙ ቀውሶች ውስጥ ይወድቃል። ግቡ ላይ ለመድረስ ግልጽ እንቅፋት በሆኑ ነገሮች ላይ ይወድቃል። በህልም ጥቁር ሽንት ህልማላሚ በህልሙ ጥቁር ሽንት ከተመለከተ የህይወቱን ጉዳዮች በደንብ ሳያስብበት መወሰኑን ያሳያል። ስለዚህ ራሱን ሁል ጊዜ በችግር ውስጥ ያገኛል። በህልሙ ጥቁር ሽንት ያለው ህልማላሚ በሰዎች መካከል ያለውን ደረጃ እየተናወጠ መሆኑን ያሳያል። ምክንያቱም የእሱ ዋጋ የሚቀንሱ አንዳንድ መጥፎ ድርጊቶችን አድርጓል። በህልም ከወር አበባ ጋር የተቀላቀለ ሽንት ማየት ለሴቶች ምን እንደሆነ ተናግሬያለሁ። አሁን ደግሞ ይህንን ህልም ያየው ወንድ ከሆነ ምን ሊሆን እንደሚችል አብረን እንይ። አንድ ወንድ ከወር አበባ ጋር የተቀላቀለ ደም ሽንትን ከተመለከተ አንዳንድ ነገሮችን ለማሟላት ወደሱ እሱ ለመቅረብ የምትሞክር ስሟ የማይታወቅ እና ተንኮለኛ ሴት መገኘቷን ያመለክታል። ስለዚህ ይህንን ህልም ያለመ ህልም አላሚ ወንድ ጥንቃቄ ማድረግ አለበት ማለት ነው። ህልም አላሚው የወር አበባ ደም ጋር የተቀላቀለ ሽንትን ከተመለከተ ለህልም አላሚው ጥሩ የማይመኙ መጥፎ ነገርን የሚያሰሩ ሰዎች እንዳሉ ወይም በዙሪያው እንደተከበበ ሊያመለክት ይችላልና ጥንቃቄ ማድረግ አለበት ማለት ነው። በህልም ሽንት መጠጣት። በህልም ሽንት መጠጣትን ያለም ህልም አላሚ አንድ ሰው ከሚጠብቀው በተቃራኒ አዎንታዊ ትርጉሞችን ሊያገኝ ይችላል። አንድ ህልም አላሚ በህልሙ ሽንትን ሲጠጣ ከተመለከተ ስነ ልቦናዊ እና አካላዊ ጥንካሬ እንዳለው ያመለክታል። አንዲት ያለገባች ሴት ወይም ሲንግል ሴት ይህን ህልም ከተመለከተ በህልሟ ሽንት ስትጠጣ ከተመለከተች በቅርቡ እስትዳር እንደምትመሰርትት እና በህይወቷ ውስጥ ያሉትን ችግሮች ሁሉ እንደምታሸንፍ ያመለክታል። በህልም ውስጥ ሽንት ማየት እና መጠጣት ለማንኛውም ሰው ጭንቀትን ማስወገድና እዳዎችን መመለስን ያመለክታል። በዚህ ላይ ከአንድ በላይ የሆኑ የህልም ትርጓሚዎች ተስማምተዋል። በህልም ሽንት መጠጣት የትዕግስትና የጽናት ምልክት ተደርጎ ይቆጠራል። እናም ህልም አላሚ ወደ ፈጣሪ በመቅረብ ድዓ ማድረግ ይጠበቅበታል ማለት ነው። በታላቁ ሙፈሲር ኢማም እቢን ሲሪን አተረጓጎምም በህልም ውስጥ ሽንት መጠጣት ለማንኛውም ሰው ሰው የህልም አላሚው ልብ ደስ የሚያሰኝ ነገሮች ሁሉ የሚያካትት የአዲስ ህይወት ጅምር ነው ብሏል። በህልም ብዙ ሽንትን መመልከት ወይም መሽናት ለአጠቃላይ ሰው ማለት ነው፣ ህልም አላሚው በቅርብ ጊዜ ውስጥ የሚፈልገውን ነገር ሁሉ ይደርሳታል። ይህም ብቻ ሳይሆን ሁሉን ቻይ የሆነው አምላክም በእሱ ተግባር ደስ ይለዋል። አንድ ህልመኛ በህልሙ ማንኛውም ሰው ብዙ ሽንትን ከሸናና ልብስ ውስጥ ሲገባ ከተመለከተ ህልማላሚው ለሚው ራሱን በእዳ ውስጥ መስጠም እስከሚያገኝ ድረስ በተሳሳተ መንገድ ገንዘቡን ማባከኑን ያመለክታል። በህልም ብዙ ሽንትን መመልከት ህልማላሚው በሚቀጥሉ ቀናቶች ውስጥ ለሚጠብቀው ነገር መልካም ዜናን ያሳያል። አንድ ህልም አላሚ ማንኛውም ሰው በህልም ውስጥ ብዙ ሽንትን ሲመለከት በመጪው ጊዜ ውስጥ ህልም አላሚው ተገቢውን የገንዘብ ትርፍ ያመለክታል። ማለትም ስራ እንደሚያገኝ ሊያረጋግጥ ይችላል። በህልም ቢጫ ሽንትን ማለም። አንድ ባለትዳር ሴት በህልሟ ቢጫ ሽንትን ከተመለከተች ከቅርብ ሰዎች የሚያጋጥማትን ምቀኝነት ያሳያል። ቢጫ ሽንትን ያየችው ባለትዳር ሴት ብዙ ጊዜ ከባሏ ጋር የሚያጋጥማትን ችግር ያመለክታል። ቢጫ ሽንትን ከተመለከተች አንድ ባለትዳር ሴት ለጤና ችግር ትጋለጣለች። ቢጫ ሽንት ከምግብ ላይ ስትጨምር ከነበረ ደግሞ እናም ስትበላው ከነበረ በህይወቷ ብዙ አስቸጋሪ ሁኔታዎችን፣ አስቸጋሪ ልምዶችን በልጆቿም ላይ ጭንቀትን ያስከትላል። አሁን ደግሞ ከዚህ በመቀጠል ሌላ ሰው እኛ ላይ ሲሸና ከተመለከትን ያ ሰው ደግሞ ህፃን ነው ትልቅ ነው የሞተ ነው ህያው ነው የሚለውን አብረን እናያለን ማለት ነው ቪዲዮዬን እስካሁን ላይክ ያላደረጋችሁ ካለ በመልካምነት ላይክ ማድረጋችሁን አትርሱ። አንዲት ያላገባች ሴት አንድ ህፃን በሷ ላይ ሲሸና ከተመለከተች በመጪዎቹ ቀናቶች ውስጥ የምታገኘውን ደስታና የምታገኛቸውን አስደሳች ለውጦች ያሳያል። ከእነዚህም መካከል በቅርብ ጊዜ ውስጥ አግብታ ህይወቷን በደስታ እንደምትኖር ሊያንፀባርቅ ይችላል። ይህ ብቻ ሳይሆን በሁሉም መስክ ስኬትና መረጋጋትን ያመለክታታል በህይወቷ ውስጥ አንዳንድ የስነ ልቦናዊ ቀውስ ከተሰማት ከዚህ ስሜት ወዲያውኑ ትወጣለች የተረጋጋ ህይወትንም ትኖራለች አንድ ሰው በእኛ ላይ ሲሸና ከተመለከትን ህልሙ ጥሩ ምልክት አይደለም ይህም ደግሞ በዚህ ሰውና በህልም አላሚ መካከል ብዙ ችግሮች ይኖራሉ ይህም ሰው ከህልማላሚው ጋር ታላቅ እና መሳለቂያ ስለሚያደርግ ህልማላሚው ከእሱ መራቅ አለበት እና ከእሱ ምንም አይነት እርዳታ አይቀበል። ከዚህም በተጨማሪ ህልማላሚው አንድ ሰው በእሱ ላይ ሲሸና ከተመለከተ ህልማላሚው በችግሮች ውስጥ ያልፋል፣ ከዛም የወደፊት ህይወቱ የሚያምርና ደስተኛ ይሆናል። አንድ ህልማላሚ በህልሙ የሞተ ሰው በእሱ ላይ እየተኮሳተር እና እየተበሳጨ ሲሸና ከተመለከተ ህልም አላሚው በማቹ ላይ ያለውን ግልጽ ቸልተኝነት ያመለክታል። የሞተው ሰው ስራው ሁሉ እንዳቋረጠ ምንም ጥርጥር የለውም። ነገር ግን ልመናና ቀጣይነት ያለው መልካም አድራጎት ወይም ሰደቃ መስፈሩን ከቀጠለ የእሱ ብቸኛ ተስፋ ሆኖ ይቀራል። ስለዚህ ህልማላሚው ለሟቹ ነፍስ ሰደቃ መሰደቅ አለበት ማለት ነው። የሟቹ ደረጃ ከፍ እንድልና የተሻለ ሁኔታ ላይ እስኪደርስ ድረስ ህልማላሚው መሰደቁ መታከት የለበትም ማለት ነው። በህልም ውስጥ የሞተች እናት በህልማላሚው ራስ ላይ ስትሸና ከታየች ምን ሊሆን እንደሚችል አብረን እንሂድ። አንድ ህልማላሚ ማንኛውም ሰው የሞተች እናቱ በራሱ ላይ ስትሸና ከተመለከተ ህልማላሚው ያለመታዘዝ እና ብዙ በጥፎ ድርጊቶችን እያደረገ ስለሆነ ይህንን ህልም ካየ በኋላ ተውበትን እና ወደ እውነት መመሪያ መመለሱን ያመለክታል። እናቷ በራሷ ስትሸና ያለመች ህልመኛ ያላገባች ሴት በህይወቷ ውስጥ ብዙ አዎንታዊ ምልክቶች ይታያሉ። ለምሳሌ እንደ መታጨት፣ ጋብቻ ወይም ልጅቷ በሙያ ውስጥ እድገት ስኬታማ እንደምትሆን ያመለክታል ማለት ነው። የሞተች እናቷ ብዙ ምስጢሮችን ስትደብቅ እንደነበረም ይነገራል። እናም ከነዚህ ምስጢሮች መካከል አንዱ በቅርቡ ይገለጣል። አንድ ህልማላሚ ባለትዳር ሴት የሞተች እናቷ በራሷ ላይ ስትሸና ከተመለከተች የገንዘብ ቀውስን ታልፋለች። ህልማላሚዋ ከታመመችን በቅርቡ ትፈወሳለች። ባለትዳሯ ሴት እርግዝናን እየጠበቀች ከነበረም እንሻላ በቅርቡ ትደሰታለች። ጥሩ ዘርን ትሰጣለች። ህልም አላሚዋ ሀዘንና ጭንቀት ከነበረባት፣ አላህ ሁሉን ቻ የሆነው አምላክ ከሀዘን ከጭንቀት እንደሚያድናት እና የተረጋጋ ህይወት እንደምትኖር ያበስራታል። በህልም የሞተ አባት በራሱ ላይ ሲሸና ያለ መህልመኛ ማንኛውም ሰው ሟች አባት ለራሳቸው ጥሩ ነገር ሳያዘጋጁ ከዚህ ዓለም መሞታቸው ወይም መሄዳቸውን ስለሚያመለክት ዱዓ አስፈላጊ ነው ማለት ነው። ለሞተ ሰው አንዳንድ ሊቃውንቶች ወይም ሙፈሲሮች እንደሚናገሩት የሞተ አባት ሲሸና ማየት ህልማላሚው መፈለግ እንዳለበት ይህም ማለት ሟች አባት አንዳንድ ያልተከፈለ እዳ ካለባቸው ወይም ደግሞ ህልማላሚው ሟቹ የተገደለ ከሆነ ጨቋኙ ያልከፈሉት እዳ እንደሌለበት እና ጥፋቱን ለመቀልበስ እና ግፍ ለመቀልበስ ነው ብለው ተርጉመውታል። ሁሉን ቻይ የሆነው አምላክም ይምረዋል። ህልማላሚው የሞተ አባቱ ሲሸና መመልከት በልጆቹ መካከል በቱርፋት ላይ የሚያደርገውን ትግል ግን የተውትን የአባታቸውን ፍቃድ አለመተግበራቸውን እና ትእዛዙን አለመከተላቸውን ያሳያል። ስለዚህ እነዚህም ህልሞች የሚያሳዝኑና የሚያስጨንቁ ናቸው ማለት ነው። እናም ህልማላሚው አባቱ ሲሸና ሽንቱን ከተመለከተ ልጆቹ የአባታቸውን ትእዛዝ አደራ ብሏቸው የሄደውን ወይም ደግሞ አስተምረው ያሳደጋቸውን የእሱን ፈለግ መከተል አለባቸው ማለት ነው። ያ ማለት የእሱን ፈለግ ትተዋል፣ ወይም የእሱን አደራ እየፈጸሙ አይደለም ማለት ነው። አላሁ አለም። አንድ ህልማላሚ በህልሙ ራሱ ሽንቱን ሽንቶ ሽንቱን ከተመለከተ በሚቀጥሉ ጊዜያቶች ውስጥ ለህልማላሚው ደስ የሚሉ ነገሮች ይመጣሉ። በህልም የሞተ ሰው እንደዚሁ ሲሸና መመልከት ለሟቹ ለህልማላሚው ዘመድ ከነበረ በኋለኛው ዓለም እየደረሰበት ያለው ነገር እንዲቀለው ጸሎት እና ሰደቃ ያስፈልጋል ማለት ነው። ሽንቱ የሞተ ህፃን ከነበረ ደግሞ ማለትም የሞተ ህፃን ሽንት ሲሸና ከተመለከተ ህልማላሚው የሚጠብቀውን የተትረፈረፈ መልካም ነገር ያሳያል። ለህልማላሚው የምስራች በአጭር ጊዜ ውስጥ ስለሚመጣ ህልማላሚው ወደ ጌታው ቀርቦ ጌታው ስለሰጠው ስጦታና ልግስና ምስጋናን ያመለክታል። አላሁ አለም። ውድና የተከበራችሁ የኢትዮ ቤተሰቦች የዛሬው ፕሮግራም በዚህ ያበቃል። እንደጠቀማችሁ ተስፋ አድርጋለሁ። ለመልካም አስተያየቶቻችሁ እጅግ በጣም አመሰግናለሁ። እንዲሁም አብራችሁ እስከ መጨረሻ ድረስ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወራሕመቱላሂ ወበረካቱ